ሀሳብ አስተያየታችሁን ላኩልኝ። እስቲ የሚያሸልም ጥያቄ አንድ ጥያቄ ልጠይቃችሁ። ይህ ጥያቄ በጣም ቀላል ነው። ከነዳጅ መኪኖች ጋር በተያያዘ ብዙዎቻችሁ ታውቁታላችሁ ብዬ የማሰበው ጥያቄ ነው። በተሽከርካሪ ላይ ስንት አይነት የሞተር ቫልቮች አሉ የሚል ጥያቄ ነው። አንድ ቁጥር አንድ ሁለት ቁጥር ሁለት ሶስት አለ ምትሉ ሶስት አራት አለ ምትሉ አራት ብላችሁ ቴክስት መላክ ነው። ስለዚህ በተሽከርካሪ ላይ ስንት አይነት የሞተር ቫልቭ ይገኛሉ የሚል ነው ማለት ነው። የዛሬ የመሳተፊያ ጥያቄያችን ይህንን በደንብ ከመለሳችሁት ሌላ የመሳተፊያ ጥያቄ የምደግምላችሁ ይሆናል። በተቻላችሁ መጠን ደግሞ ስማችሁን አስቀድማችሁ በትልኩልኝ ሞር ለእኔ በጣም ጥሩ ነው ማለት ነው። የመጀመሪያ ርዕሳችን የሚሆነው ሶሊድ ስቴት ባትሪ የሚለው ሀሳብ ወይም ከዚህ ከተፈጥሮ ጋዝ ጋር በተያያዘ ኢትዮጵያ ያገኘችው ግኝት አለ። እንግዲህ ያው ግኝት ባንለውም ግን እንደው የተፈጥሮ ጋዝ በኢትዮጵያ ተገኝቷል ብለው የተሻለ ነው። ስለዚህ ይህ ጉዳይ የኤሌክትሪክ መኪኖች ላይ ምን ያህል ተጽዕኖ ያሳድራል የሚለውን ነገር እስቲ አስቀድሜ እሱን ለማብራራት ነው ልሞክር እንግዲህ እንኳን የዚህ የተፈጥሮ ጋዝ ቴክኖሎጂ ቀርቶ በዚህ በጋዞሊን እና በዲዝል ዘመን እንኳን የኤሌክትሪክ መኪኖችን መሻር የሚችል የትኛውም ቴክኖሎጂ በዚህ ሰዓት የኤሌክትሪክ መኪኖችን ወደኋላ መመለስ የሚችል ቴክኖሎጂ በፍጹም ሊኖር አይችልም። ምክንያቱም ክብደቱ በጣም በጣም የተለየ ሁኔታ ላይ የሚገኘውን የኤሌክትሪክ መኪኖች ላይ እንደሚታሰበው አይደለም። ሶስት መሰረታዊ ምክንያቶችን ለማንሳት ሞክራለሁ። በተለይም ከዚህ ከቴክኖሎጂ ጋር ተያይዞ ማለት ነው። ለምንድን ነው የተፈጥሮ ጋዝ በኢትዮጵያ ቢገኝም እሱ ምናልባትም የኢትዮጵያ መንግስት እንግዲህ ፎከስ አድርጎ እንደተናገረው በመግለጫው መሰረት ከሆነ ሄቪ ዲዩቲ ትራክ የሚባሉ ትላልቅ መኪኖች ላይ አፕላይ የሚደረግ እንደሆነ በግልጽ ተቀምጠዋል ማለት ነው። ስለዚህ የኤሌክትሪክ መኪኖች ላይ ደግሞ እንደምታውቁት አብዛኞቹ እኛ የቤት መኪኖች የምንላቸው ፓሴንጀር ካሮች ናቸው በብዛት ። ስለዚህ የመንግስት መመሪያ ከኤሌክትሪክ መኪኖች ጋር ምንም የሚያያይዘው ነገር የለም ማለት ነው። ምናልባትም የኢትዮጵያ ሶርስ ከሆነ ምናልባትም ወደፊት የኤሌክትሪክ መኪኖች ላይ ተጽዕኖ ሊያሳድር ይችላል ወይ? በፍጹም የኤሌክትሪክ መኪኖችን ወደኋላ ሊመልስ የሚችል ቴክኖሎጂ እስካሁን በዚች ዓለም ላይ አልተፈጠረም። ትንሽም ይቆያልም ብዬ አስባለሁ ይህንን የኤሌክትሪክ ቪክል ቴክኖሎጂ መሻር የሚችል ለምን እንደሆነ አሁን ነጥቦቹ ላንሳላችሁ። የመጀመሪያው ነጥቤ የሚሆነው የኤሌክትሪክ ተሽከርካሪዎች አሁን ሃይሊ ቴክኖሎጂ አድቫንስ እያደረጉ የሚገኙ ቴክኖሎጂዎች ናቸው። ቴክኖሎጂዎች አሏቸው። ከዛው ውስጥ አንደኛው ሶሊድ ስቴት ባትሪ የሚለው ነው። በጣም በሚገርም ሁኔታ እኛ ጋር የዚህ የተፈጥሮ ጋዝ ከመገኘቱ ጋር ተያይዞ በዓለም አቀፍ ደረጃ በዚህ ከረንትሊ በዓለም አቀፍ ደረጃ አሁን መነጋገሪያ የሆነ ጉዳይ ሆኗል። ይህ የሶሊድ ስቴት ባትሪ ጉዳይ ሶሊድ ስቴት ባትሪ እንዴት ነው የኤሌክትሪክ መኪኖች ላይ ተጽዕኖ ሊያሳድር የሚችለው የሚለውን ጉዳይ እንመልከት። ለእነዚህ ጉዳዮች ሶስት መሰረታዊ ነጥቦችን አነሳለሁ። ሶሊድ ስቴት በጣም ከፍተኛ ደረጃ ላይ መድረሱን የሚያሳዩ አንደኛው ስቶክ ማርኬቱ ነው። አሁን ላይ ስቶክ ማርኬቱ በሚገርም ሁኔታ የሶሊድ ስቴት ባትሪን የሚያበለጽጉ ካምፓኒዎች በሚገርም ሁኔታ እያደጉ ነው የሚገኙት። ወደ ዩኤስ ብትሄዱ፣ ወደ ቻይና ብትሄዱ የሶሊድ ስቴት ባትሪዎችን የሚያበለጽጉ ትላልቅ ካምፓኒዎች ከነ ማይክሮሶፍት በልጠው ከትላልቅ ከሚባሉት ከነ ጎግል በልጠው ከነ ቴስላ በልጠው 150 ፐርሰንት እድገት ያስመዘገቡ የሶሊድ ስቴት ባትሪ አምራቾች አሁን ላይ በስቶክ ማርኬቱ ላይ ማለትም በካፒታል ማርኬቱ ላይ ከፍተኛ ተጽዕኖ እያሳደሩ ይገኛሉ ካፒታል ማርኬቱ ላይ ኢንቨስት የሚያደርጉ ሰዎች አሁን አይናቸውን ሶሊድ ስቴት ላይ ጥለዋል። ይህንን በምሳሌ እንመለከታለን። አሁን እንደነገርኳችሁ የትኞቹ ካምፓኒዎች ናቸው ሞር እድገት እያሳዩ የሚገኙት የሚለውን በደንብ እናንተም ጉግል አድርጋችሁ ሊደርሱበት ትችላላችሁ። ለምሳሌ ኳንተም ስኬፕ የሚባል ትልቅ ካምፓኒ ያለ፣ ይሄ በአሜሪካ የሚገኝ ትልቅ ካምፓኒ ነው። ካምፓኒው ቀጥታ የሚሰራው ስራ ሶሊድ ስቴት ባትሪዎችን ማምረት ነው። ይህ ካምፓኒ እንደነገርኳችሁ 150 ፐርሰንት ነው አመታዊ ትርፍ ነው። ለዛውም እድገት አይደለም ይሄ ትርፍ፣ 150 ፐርሰንት ያክል ትርፍ አስመዝግበዋል። ይህ በጣም በኤሌክትሪክ ቬክል ዘንድ ትልቁ የሚባለው ለውጥ ነው። በጣም ትልቁ የሚባለው ለውጥ ነው። 150 ፐርሰንት ማለት ከፍተኛ ነው። ምን ያሳያል ካላችሁኝ፣ እንግዲህ ሁል ጊዜ ይሄ ስቶክ ማርኬት የሚባለው ነገር ማተር የሚያደርገው በፍላጎት ላይ ነው። የኤሌክትሪክ መኪኖች በሶሊድ ስቴት መንቀሳቀስ ይችላሉ ወይስ አይችሉም የሚለው ጉዳይ የተረጋገጠ ጉዳይ ነው። በነገራችን ላይ ሶሊድ ስቴት ባትሪ የሚለው አዲስ ባትሪ አይደለም። አንዳንድ ሰዎች እንደሚናገሩት ሶሊድ ስቴት ባትሪ ማለት ሊቲየም አዮኑን ወይም ሊቲየም ሜታል የሆነውን የባትሪ አይነት ውስጡ የሚገኘውን ኤሌክትሮላይት ሊኩድ የነበረውን ኤሌክትሮላይት ወደ ሶሊድ መቀየር ነው ሌላ ምንም የተለየ ነገር የለውም ወደ ሶሊድ መቀየር ነው ወደ ሶሊድ ሲቀየር ትልቁ ተርፉ ምንድን ነው ነው ለምሳሌ በውሃ የሚሰሩ ባትሪዎች አሉ ሊድ አሲድ የሚባሉት ሊድ አሲዱ ያው ኤሌክትሪክ ያስተላልፋል ኤሌክትሮላይት ብለን እንውሰዱ ያንን አሁን በፈሳሽ የምናስተላልፈው ኤሌክትሪክና በጠንካራ ወይም ሶሊድ በሆኑ ኤሌክትሪኮች የምናስተላልፈው ኤሌክትሪክ በጣም የተለያየ ነው ማለት ነው። ስለዚህ ሶሊድ ሲሆን አንደኛ ስቶር የማድረግ አቅሙ በጣም ከፍተኛ ነው፣ ኢነርጂ ዴንሲቲው አሁን የላብራቶሪ ውጤቶች እንደሚያሳዩት የሶሊድ ስቴት ባትሪዎች እስከ 600 የሚጠጋ እስከ 600 የሚጠጋ ኢነርጂ ዴንሲቲ እንዳላቸው እየተነገረ ነው የሚገኘው። 600 ቀላል አይደለም። ይህም ማለት ኦልድ ከሆኑት ከነ ሊቴ ማይን ባትሪዎች ከሶስት እጥፍ ጥፍ በላይ የሚበልጡ ናቸው ማለት ነው። 600 ማለት ይሄ ከፍተኛ ለውጥ ነው። በተግባርም አሁን አሳያቸዋለሁ። የትኛው ካምፓኒ በተግባር ፈትሾ ሶሊድ ስቴት ባትሪዎች ምን ያህል ተጓዙ የሚለውን ነገር አሁን ላሳያቸው፣ በጣም ነው የምትገረሙት። ጆሮአችሁን ስጡኝ። ወደ በኋላ ላይ ቀጥለዋለሁ። ሁላችሁም ግን ቴክስት አድርጉ። በጣም ብዙ ቴክስት ገብተዋል፣ እናመሰግናለን ለተሳትፏችሁ። ጥያቄው በተሽከርካሪ ላይ ስንት አይነት የሞተር ቫልቮች አሉ የሚል ነው። አራት ያላለ ሁሉም ተመልሷል፣ ሁለትም ያላለ አንድም ያላለ። ብዙዎቻችሁ በጣም እየተሳትፋችሁ ነው፣ ግን ስማችሁን ብትጠቅሱ ደግሞ ሞር በጣም እናንተን ለመጥቀስ ይመቸኛል። ስለዚህ ጥያቄውን አሁንም ትንሽ ጊዜ እሰጣችኋለሁ። በደንብ ለመመለስ ሞክሩ። መቶ ብር ብቻ የሚያሸልም ጥያቄ ነው ማለት ነው። እሺ እንቀጥላለን። ይሄ በአሜሪካ ያለውን ነገርኳቸው። ወደ ቻይና እንሄድ። እንግዲህ ኢንዱስትሪ ተመሳሳይ ነው። ኤሌክትሪክ ኢንዱስትሪ ከተባለ ቻይና ዩኤስ ብሎ የሚከፍል ነገር የለም። እንደውም ትልቁ እንቅስቃሴ ያለው ወደ ቻይና ነው። ምክንያቱም በተለይም ከኛ ሀገር ጋር በደንብ ሪሌት የሚያደርገው የቻይና ገበያ ስለሆነ ማለት ነው። ወደ ቻይና ጋር ስንመጣ እንደዛው የሶሊድ ስቴት ባትሪን የሚያመርቱ ትላልቅ ካምፓኒዎች ከፍተኛ ለውጥ እያሳዩ ነው የሚገኙት። ናተ እንኳን እንደናቆያችሁኝ ከታላቅ ይቅርታ ጋር በማርፈድ አልተቻልኩም በሆነው በማርፈድ አልተቻልኩም ብቻዬን፣ አስለፈለፍከኝ። አይ አንተ ብቻህንም ሙሉ ስቱዲዮ መያዝ የምትችል ብዬ ይተማመናለሁ። ለዛ ነው ሙገሳ ትችላለህ። ለማንኛውም እሺ፣ እንትን የጀመርኳት ልጨርሳት እና አጠር አድርጌ እስቲ ወደ አንተ ሀሳብ እንመጣለን። ከፍተሻ ጋር ተይዞ ብዙ ጊዜ እንግዲህ እናንተ ተለምዳችሁ ብቻ መውራት፣ አንዳንዴ የከባድ እኮ ነው አይደል? እሺ፣ ምን ላይ ነው ያለሁት? ይሄ ስቶክ ማርኬት ላይ የሶሊድ ስቴት ባትሪዎች ካምፓኒዎቹ በጣም ከፍተኛ እድገት እያሳዩ እንደሆነ እያነሰው ነበረ ከወደ ቻይና ጋን ፌንግ ሊቲየም የሚባል ትልቅ ካምፓኒ አለ። እሱ ደግሞ በጣም በሚገርም ሁኔታ 107 ፐርሰንት ነው ያደገው፣ ትርፍ ነው። ምን ይሆን ምክንያቱ? አሁን ላይ የሶሊድ ስቴት ባትሪ ፍላጎት በጣም እየጨመረ ነው። ስለዚህ ስቶክ ማርኬቱ ፍላጎቱን ያሳያል እዚህ ጋር ማለት ነው። አሁን እያነሱ ያለው ትልቁ ፖይንት ምንድን ነው? በኢትዮጵያ ተፈጥሯዊ የሆነ ጋዝ ተገኝተዋል፣ ኤሌክትሪክ መኪኖች ላይ ተጽዕኖ ያሳድራል ወይ እያልኩኝ ነው አያሳድርም። ሶሊድ ስቴት ባትሪ የሩቅ ቴክኖሎጂ አይደለም እያልኩኝ ነው የምገኘው። አንድ ቴክኖሎጂ ልጥቀስና እሱን እንዴት አድርገው ማኔጅ እንዳደረጉት በተለይ መርሰዲስ ቤንዝ ኢኪው ኤስ የሚባለው መኪና ላይ ባለፈው ሴፕቴምበር 9 10 አካባቢ፣ መስከረም ማለት ነው እዛ መኪና ላይ ሙሉ ለሙሉ ሶሊድ ስቴት ባትሪ ገጥመውበት በጣም በሚገርም ሁኔታ መኪናው የተጓዘው 1200 ኪሎ ሜትር በሬንጅ ደረጃ ማለት ነው፣ በሬንጅ ደረጃ ከጀርመን ተነስቶ ዴኒማርክን አልፎ ስዊድን የገባ። በጣም አስገራሚ ነው። ይሄ ፕራክቲካሊ መንገድ ላይ ተሞክሮ የተረጋገጠ ዳታ የተረጋገጠ ነው። ለዛውም ስዊድን ከገባ በኋላ 130 ኪሎ ሜትር ትርፍ ተገኝቶበታል። ለዛውም በሃይዌይ ነው ሄደው። መኪናው ሶሊድ ስቴት ተገጥሞለት በሃይዌይ እንግዲህ እንደምታውቀው ማለት ሪጀነሬቲቭ ብሬኪንግ ሲስተም ሳይደመር ሳይደመር ኤግዛክትሊ ሪጀነሬቲቭ ብሬኪንግ ሲስተም 20% የባትሪ ላይፍ ያስቀጥሏል ተብሎ ይታሰባል። እሱም ብደምረው የመኪናው ሬንጅ ስንት ይሆናል ማለት ነው? 1440 ኪሎ ሜትር መጓዝ ይችላል ማለት ነው። ይህ ማለት በጣም ከፍተኛ የሆነ ለውጥ ነው። በነገራችን ላይ ተሞክሮም የተረጋገጠ ነው። እንዲሁም የነዳጅ መኪኖችን ይላል። አንድ አባባል አለ፣ የአረቦች ይመስለኛል አባባሉ፣ የግመሏን ወገብ የሰበረው የመጨረሻው ጭድ። መጨረሻ ድክም ሲላት የሚሰብራት ጭድ አለ አደለ? የነዳጅ መኪኖችን የሚሰብራቸው ሶሊድ ስቴት ባትሪ ነው። ካምፓኒዎች ደግሞ እርስ በእርሳቸው እየተወዳደሩ ነው። በጣም በሚገርም ሁኔታ እነ ቻንጋን ጂኤሲ ሳይክ በ2026 ዓ ም ላይ ይህንን የሶሊድ ስቴት ባትሪ ተግባር ላይ እናውላለን ብለው አቅደዋል። እንግዲህ ከወራት በኋላ እንጠብቃለን። እነ ቢዋይዲ በ2027 ብለዋል። እነ ቲዮታ በ2030፣ መርሰዲስ ቤንስ በ2030 አቅዶ ነው። እንግዲህ አሁን በ2025 ቀድሞ ለውንች ያደረገ በሙከራ ደረጃ ተረጋግጧል። ከዚህ በኋላ ማስ ፕሮዳክሽን የሚጠበቀው ማለት ነው። ስለዚህ እንኳን የተፈጥሮ ጋዝ ምንም ብታመጣ የትኛውም ቴክኖሎጂ አሁን ላይ የሶሊድ ስቴት ባትሪን ያክል በመኪና ኢንዱስትሪ ላይ ለውጥ ሊያመጣ የሚችል ምንም ነገር የለም የሚል ነው። ብዙዎች ስለጠየቁኝ ነው። በውስጥ በጣም አስገራሚ ዳታ ነው። በቅርቡም ይሄ ቴክኖሎጂ ኢትዮጵያ የአውቶሞቲቭ ኢንዱስትሪ ማርኬት ላይ አክቲቭ ፓርቲሲፔሽን እያላት መጥቷል ብለን መናገር እንችላለን። እንደ ሌተስት መኪኖችን እያየን ነው። ስለዚህ ይህንንም ቴክኖሎጂ በቅርቡ እናየዋለን ብለን እንገምታለን። ትክክል። እንግዲህ ኢነርጂ ዴንሲቲው 600 ዋታወር ፐር ኪሎግራም ነው ካሉት፣ አሁን ላይ ካሉት የኤሌክትሪክ መኪኖች ሶስት እጥፍ እና ከዛ በላይ የተሻለ ነው። ስለዚህ ምንም ወደ ኋላ የምንመለስበት ምክንያት፣ እዚህ ላይ ግን እንደነጥብ ማስቀመጥ እንፈልገው ይሄ ተሽከርካሪ ሶሊድ ስቴት ባትሪ የገጠሙ ተሽከርካሪዎች አሁን በጠቀስከው ኤነርጂ ዴንሲቲ ምክንያት ኤፊሽንት የሆነ ኩሊንግ ሊኖራቸው ይገባል። ምክንያቱም ከዚህ በፊት የባትሪ ላይፍ ታይምን ከማስቀጠል ጋር ተያይዞ ዲስከስ ስናረግ ካስታወስክ ወሳኙ ነገር የባትሪ ኩሊንግ ኮንስታንት የሆነ ቴምፕሬቸር ወይም ወጥ የሆነ ቴምፕሬቸር እንዲኖርህ ማድረግ መቻል ነው። ኩሊንግ ሲስተም ላይ ምን መሰለህ፣ ይሄ ፐርፎርማንስ ላይ እንደምታውቀው ኩሊንግ ሲስተም እንደውም ከኤሌክትሪክ መኪኖች ይልቅ የነዳጅ መኪኖች ላይ ሞር አስፈላጊ ነው። ለምን ነገሮች ወደ ሙቀት የሚቀየሩት? የነዳጅ መኪና ላይ ከ70 እስከ 80 ፐርሰንት ያክሉ እኮ አትጠቀምበትም አይደል? የነዳጅ መኪና ላይ ሀያውና 30 ፐርሰንት እኮ ነው የምንነዳው። አብዛኛው 70 ፐርሰንት በሙቀት ነው የሚወጣው። እዛ ላይ እንደውም በጣም ጥንቃቄ ይፈልጋል። ኤሌክትሪክ መኪና ላይ እኮ ኢፌክቲቭ ነው በጣም። ምንድነው አሁን ለምሳሌ በእያንዳንዶቹ ሴሎች እርስ በርስ ሴሏን ከሴን ሴልቴን ጋር በተያያዘ ምን ያክል ግራፉ ላይ የቴምፕሬቸር ግራፉ ላይ ስታየው ምን ያክል ኮንስታንት ነው የሚለው ነው። አሁን ኢንስታንት ዲስቻርጅ ይኖረዋል፣ ኢንስታንት ቻርጅ ደግሞ ይኖረዋል። ያቺ ዲስቻርጅ እና ቻርጅ ግራፍህን ስትመለከታት በጣም ፍላክቹዌት ታደርጋለች። በዛው ልክ ደግሞ ቴምፕሬቸሩ በጣም ፍላክቹዌት የሚያደርግ ከሆነ ለምሳሌ በአንድ ደቂቃ ውስጥ ሁለቴ ሶስቴ ሙቅና ቀዝቃዛ ውሃ ባፈራርቅብህ አሁን ባለህ ኢነርጂ አዳክመሃለሁ ምክንያቱም ሰውነትም ሙቅም ቀዝቃዛም እንትን ሲሆን ኮንትራክትም ኤክስፓንድም ያደርጋል። ስለዚህ ኤሌክትሮኖች፣ ሰውነቱ ላይ ያሉ ኤሌክትሮኖች በፍጥነት የሚኖራቸው እንቅስቃሴ አንተን የድካም ስሜት እንዲሰማ እንደሚያደርገው ሁሉ ባትሪውን ያደክመዋል። ያልከው ሶሊድ ስቴት ባትሪ ደግሞ ካለው ኢነርጂ አንጻር ኤፌክቲቭ የሆነ ኩሊንግ ሲስተም ካለው ሞር ደግሞ ሞር እድሜ ይኖረዋል። ጥሩ ነው። አብርሃም ስዩም እጅግ አርገ እናመሰግናለን። አብራም ስዩም የክሪቴክ ኦሪጂናል የሆኑ መለወጮችን ያስመጣል።